እንትናተ ማን ነው ጳውሎስ ተቀሱበት እዛ ላይ የሚተክልና የሚያጠጣ አንድ ናቸው ብሎ የጠቀሰበት ሁኔታ አለ። እንደዚሁም በተጨማሪ ሶስት አካላቶች የተጠሩበት አንድ ቦታ ላይ የተጠሩበት አለ። እነዚያን ሁሉ በአንድ ላይ ስለተጠሩ ስላሴ ናቸው ማለት አይደለም። ለምሳሌ እኔ አንቺ አቡበከር ቤት ስሩ ብንባል ሶስታችን አንድ ማለት አይደለም። አላማችን ነው እዚህ ጋር አንድ ላይ እየተያያዘ ያለው እኛ አሁን እናንተ እዚህ ነው እየጠየቅና ያለና በአብ ወልድ መንፈስ ቅዱስ አንድ አምላክ ብላችሁ የምታስተምሩት አስተምሮ የነቢያት አስተምሮ ሳይሆን ከጊዜ በኋላ የመጣ ባይብል የማያውቀው አስተምሮ ነው ያለ ነው። ኦኬ። አሁን አብ ወልድ መንፈስ ቅዱስ ስላሴ ነው የሚለው ስላሴ የሚለው ሰለሴ ከሚለው ከጊዜ ጋር የመጣ ሶስት እንደማለት ነው። አብ ወልድ መንፈስ ቅዱስ እያጠመቃቸው ደቀ መዘሙር ሲያደርጓቸው ካለ አንድነቱንም ሶስትነቱን ይገልጻል ማለት ነው። አንድነቱን እና ሶስትነቱን ያልሽው አንቺ ነሽ። እዛ ላይ የለም እንደዛ የሚል እኮ። አሁን እዛ ላይ ቃል በቃል ላይ ይችላል ግን፣ ለምሳሌ አንድ ነገር ስንል፣ እዚህ ጋር ያ ነገር ምን ይዟል ምን ያመለክታል ብለን እንትን መተርጎም የለብንም፣ ወይንም ያች ቃል በቃል መሆን አለበት ለምሳሌ አብርሃም እና ይስሐቅ እና ያዕቆብ ሶስታቸው በአንድ ላይ የተጠቀሱበት ጥቅስ አለ። እነዚያ ሶስቶች አንድ ናቸው ማለት ነው እኮ እንደዛ ነው ማለት ነው። እነዚህ አካላቶችም አሁን አብ ወልድ መንፈስ ቅዱስ ሀያ ሶስት ብላይ አንዱ አንድ ላይ ስለተጠቀሰ ሶስቶች አንድ ናቸው ማለት አይደለም። የእናንተ የምታስተምሩትን አስተምሮ እንደምንም ለማጠቃቀት እየሞከራችሁ ነው እንጂ እዛ ላይ ስላሴ የሚባለው አስተምሮ የለም ተዋህዶ አሁን እኔ ነቢያ ሲያስተምሩ ሲያስተምሩ የነበረው ሲያስተምረው የነበረው ምንድን ነው? ሙሴ ራሱ ሲያስተምር የነበረው ኢየሱስ ክርስቶስ ራሱ ተጠይቀው አንድ ሰዓት መጥቶ ሲጠይቀው ራሱ እስራኤል ሆይ ስማ ጌታ አምላካችን አንድ ነው ብሎ ነው ዘዳግም ስድስት አራትም እንደዛ ብሎ ነው የሰበከው። እስቲ ኢየሱስ አንድ ሰይጣን መጥቶ ሲሰብከው እንትን ሲለው ለእኔ ስገድልሽ ሲለው ለጌታ ለአምላክ ስገድ እርሱም ብቻ አምልክ ተብሎ ተጽፏ እናያሉ የሚመለከው አንዱና ብቸኛው አምላክ ነው እንጂ የነቢያት አምላክ የሰበኩት አንድ እና ብቸኛው አምላክ፣ የሐዋርያት አምላክ አንድ እና ብቸኛው አምላክ እንጂ አብ ወልድ መንፈስ ቅዱስ አይደለም። አብ ወልድ መንፈስ ቅዱስ የሚል አስተ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ የሰበከ ሐዋርያትም ሆነ ነቢይ ኢየሱስም ሆነ እግዚአብሔር ማንም አያውቀውም። ይህንን አስተ ጳውሎስ ከጊዜ በኋላ የበጣው ጳውሎስ እራሱ አያውቀውም። ይህንን አስተምሮ ያ ማለት ያ ማለት እኮ ወታችን አሁን ለምሳሌ አብ ወልድ መንፈስ ቅዱስ ይለያያሉ እኮ ማለት እኮ አይደለም። አይደለ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ የሰበከ የለም። ይሄንን በቤተክርስቲያን የመጀመሪያ አስተምሮ ጋር ነው የምሰብከው። ከአምስት ዓመት ደም ይስጥራ ነው የመጀመሪያ ነው መሰብከው። እኮ ይሄንን የተጻፈው፣ በአብ ወልድ መንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው ካለ ስለዚህ አብም ወልድ መንፈስ ቅዱስም አንድ ናቸው ማለት ነው። በአብ በወልድ በመንፈስ ቅዱስ አጥምቁ ማለት በኔ በአንችና በአቡበከር ስም ቤት ግዙ እንደማለት ነው። ምንም የተለየ ነገር የለውም። የእናንተ አስተምሮ ግን አብ ወልድ መንፈስ ቅዱስ በመለኮት አንድ፣ በአገዛዝ አንድ እነዚህ ብላችሁ ነው የምታሙት። በአገዛዝ በመለኮት በግብር አንድ በምንድን ነው ይባለው? በስም ደግሞ በስም በግብር ደግሞ ሶስት ብላችሁ ነው የምታሙት ሶስት በስማ ሶስት ናቸው በአካል ሶስት ናቸው ብላችሁ ነው የምታምኑት። በአገዛዝ አንድ ናቸው በመለኮት አንድ ናቸው ብላችሁ ነው የምታምኑት። ይህን የሚል ባይብል ላይ የለም ነው። ይህ ዋና አስተምሯችሁ ነው። ዋና አስተምሯችሁ ባይብል ላይ ከሌለ እንዴት ነው እንዴት አድርገን ነው እኛም ያንን ነገር ተቀበሉ ብላችሁ የምትሰብኩን? ሲጀመር ይህ እኮ ልክ አይደለም። እናንተ ራሱ ልትቀበሉት አይገባም። ነቢያት ያስተማሩት ይሄንን አይደለም። ስላሴ የሚለው አስተምሮ ከጊዜ በኋላ የተፈበረከ አስተምሮ ነው ነው ገብቶሻል።

ጠይቅሽ ይህንን ምንትን በይ። ጥናት አድርገሽ ወይ? እሺ፣ ሌላ ጥያቄ ምንድን ነው የምጠይቅሽ መሰለሽ? ኢየሱስ አሁን መለኮትነቱን አልሰበክም አምላክ እንደሆነ የሰበከ ሰው እንደሆነ፣ ግን ሰው እንደሆነ፣ ነቢይ እንደሆነ፣ መልእክተኛ እንደሆነ በጣም ብዙ ቦታ ላይ ተናግሯል። ለምሳሌ የሐዋርያት ሥራ ምዕራፍ 3 ቁጥር 22 ላይ የእስራኤል ሰዎች ይህን ቃል ስሙ፣ ራሳቸው እንደምታውቁት የናዘሬቱ ኢየሱስ እግዚአብሔር በእርሱ በኩል ባደረጉ ተአምራት እና በድንቆች ምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር፣ እያለኝ ነገር። በዚሁም በተጨማሪ ማነው ዮሐንስ ወንጌል ምዕራፍ ስምንት ከቁጥር አርባ ላይ አሁን ከእግዚአብሔር የሰማሁትን እውነት የነገርኳቸውን ሰው ልትገሉ ትፈልጋላችሁና አብርሃም እንዲህ አላደረገም እያለ ኢየሱስ ሰው መሆኑን ተናግሯል። እንደዚሁም ደግሞ ወንድ ልጅ እንደሆነ እነ ትጸንሳለች ወንድ ልጅም ትወጃለች ስሙንም እየሱስ ተያለች ብሎ ወንድ ልጅ እንደሆነ ተናግሯል። እንደዚሁም በተጨማሪ ነብይ እንደሆነ ነብይ ከገዛ ሀገሩ ከገዛ ወገኖቹ በቀር ሳይከበር አይቀርም ብሎ ተናግሯል። መልክተኛ እንደሆነ የላከኛም እርሱ የምናገረውና የሚለውን ትእዛዝ ሰጠኝ እያለ ተናግሯል። ስለዚህ ይህም ሁሉ ሲናገር መለኮት እንደሆነ ለምንድን ነው ያልተናገሩ? እሱ አምላክ እንደሆነ ለምንድን ለምንድን ነው ያልተናገሩ? እዚህ ጋር አሁን ያልሽ ነገር ተናግሯል። ስለዚህ ለቱ ስፋትና እየሱስ ሰው ነው። አዎ ይሄ እኮ ሰው የሆነ አምላክ ነው። ያ ማለት እኛ የአብ አብን የምናይበት መታያችን ቃል ቃል ነው። ቃል ደግሞ ምን ሆነ? ስጋ ሆነ። ስጋ ለብሶ እንደ ሰው ተወለደ ማለት ነው። አይደለም አሁን እኔ የዮሐንስን ንግግር እያይሆን ሳይሆን እየጠየቁች ያሉት አሁን ይ የነገርኩች ንግግር ነው። ሰው እንደሆነ ነቢይ እንደሆነ መልክተኛ እንደሆነ በተናገረበት አፉ ለምንድን ነው አምላክ እንደሆነ ያልነገራችሁ? አምላክ ነኝ እኔም ብቻ አምልኩ ወይም ደግሞ አቦል መንፈስ ቅዱስን አምልኩ ብሎ ለምንድ ነው ያልነገራችሁ? ለምንድን ነው አምልኩ ወይም ደግሞ አምላክ ነኝ አላል? የቱ ጋር እንደውም እኔ ህይወትና መንገድ ነኝ እኔ ህይወትና መንገድ ነኝ፣ ከኔ ሌላ የሚመጣ ማንም የለም። ላይ መንገድ መንገድ መሆኑንም አጭ እንደውም የኔ ነው የኔ ነው ኮና ሚያም የኔ ነው የሚሆነው። ኢየሱስ ክርስቶስ መንገድ ነው እንጂ መድረሻ አይደለም። ነው እኮ ገብቶሻል። መንገድ ማለት ወደቀጣተኛው መንገድ ማዳረሻ ማለት ነው። የሚሄድ ማለት ነው። የሚወስድ ማለት ነው። መንገድ ገብቶሻል። መዳረሻ ግን አይደለም። መዳረሻው ማነው? አምላኩ ነው። የእሱ አምላክ ሲያመልከው የነበረው አምላክ፣ ወደ አምላኬና ወደ አምላካቸው አርጋለሁ ነው ብሎ ሲናገር እንደነበረው አምላኩ መዳረሻው ነው። ወደዚያ አምላክ ሲወስድ የነበረው የላከኛ፣ እርሱ የምለውንና የምናገረውን ትዕዛዝ ሰጠኝ እያለ ይናገራል። የሰጠኝን ቃል ሰጥቻቸዋለሁ፣ እነርሱም ተቀበሉት፣ አንተም እንደላከኛ አመኑ እያለ ይናገራል። ተአምር ሲሰራ ራሱ አንተ እንደላከኛ አምኑ ዘንድ እያለ ይናገራል። ስለዚህ ያ መንገዱ እውነተኛ መንገድ ነው እውነተኛ ህይወት ነው ሲል ወደ ህይወት የሚወስድ መንገድ ወደ ህይወት ወደ እውነተኛው አምላክ የሚወስድ መልክተኛ ማለት ነው። እኔ ነው የሚደግፈው፣ አንችን አይደግፍም። የኔ ጥያቄ ግን አምላክ እኔ ብሎ ለምን አልሰበክም? ይህን ሁሉ ባለበት ነብይ እንደሆነ መልክተኛ እንደሆነ ሰው እንደሆነ በሰበከበት ወንድ ልጅ እንደሆነ በተነገረበት መጽሐፍ ላይ ለምንድን ነው አምላክ እንደሆነ አልተሰበከውም? ለምን ኢየሱስ አልነገረንም አምላክ ከሆነ ለምሳሌ እግዚአብሔር የኢሳቅ ያዕቆብ አምላክ ነኝ እያለ ተናግሯል። እግዚአብሔር አብ እኔ የኢሳቅ ያዕቆብ አምላክ ነኝ ተገዙኝ ኖኖ አይልም እንደዛ አቡእኔ ሰማያትን ለብቻ እየዘረገሁ ምድርን ያጸናሁ እኔ እግዚአብሔር ከኔ ጋር ማን ነበረ ይላል። ማንም አልነበረም ብሎ ነው እግዚአብሔር የሰበከው። አንድና ብቸኛ አምላክ እንደሆነ ነው የተናገረው እንጂ ሶስት አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ አልሰበከም። በተጨማሪም ደግሞ የሶስት መለኮትነቱን አልሰበከም። ክርስቲያኖች አሁን አምጥታችሁ የምትሰብኩት ስብከት ከነቢያቶችና ከሐዋርያቶች ከአምላክ አስተምሮ የወጣው ነው። ለምንድን ነው ባይብሉ በትክክል የማትከተሉት? እኛ ከመጽሐፍ ውጭ ያለ ማለት ከመጽሐፍ ውጭ ያለ ነገር ማንም አያስተምርም። እዚህ ጋር ላኮ አዎ፣ አልኩሽ እኮ ብሏል። አዎ፣ ግን ሰው እንደመሆኑ ስጋ ለብሶ እኛ አብን ያየንበት መታያችን ቃል ስጋ ስለሆነ አብን ያየነው በወልድ ነው። ስለዚህ ወልድና አብ አብ በነበረበት ዘመን ማን አለ? ወልድ አለ። በምን በውስጡ በአካል ለምሳሌ ሶስት ነው የምንለው። እዚህ ጋር እዚህ ጋር አንድ እዚህ ጋር ሁለት እዚህ ጋር ሶስት ብለን አይደለም በአብ ውስጥ ሁሉም አለ ማለት ነው። እንደዛ አይደለም እኮ ማማዬ፣ አሁን የእናንተ አስተምሮትኝ ምንድን ምንድነው? አብ የሚባል አለ፣ የራሱ አካል ያለው የራሱ መለኮታዊ የሆነ አንድ አብ የሚባል አለ። ወልድ የሚባል አለ። መንፈስ ቅዱስ የሚባል አለ። ሶስቶቹ አንድ ናቸው ብላቸው ነው የምታምኑት ገጽ ነው። ነገር ግን አሁን ይሄ ይሄ ባይብል ላይ የለም ብኝ ኢየሱስ ክርስቶስ ደግሞ መለኮትነቱን የሰበከበት የለም። ነብይ እንደሆነ ተናግሯል፣ ሰው እንደሆነ ተናግሯል፣ መልክተኛ እንደሆነ ተናግሯል። እነዚህም ሁሉ ቅድም እንደነገርኩሽ ቃል በቃል በማስረጃ ሰጠሁሽ፣ ግን በዚህ አሁን ግን መለኮትነቱን የጠቀሰበት አንድ ነገር የለም ነው። እናንተ እሱ ባልተናገረበት ሱ ባላለበት በሌለበት ነገር እየለጠፋችሁበት ነው። የሌለበትን ነገር ማለት ነው። በነገሮች ላይ አንቺ ያልሆንሽውን ነገር ሆንሽ ብሎ አንድ ሰው ከነገርሽ የትልቅ ቅጥ ትልቅ ውሸት ነው የሚሆነው በዛ ሰው ላይ ማለት ይሄሱስ ያልተናገሩን ምንም ነገር ማለት ነው። ድንበር እያለፋችሁበት ነው፣ ድንበር እያለፋችሁበት ነው ያላቸው። አይደለማ፣ ዮሐንስ ወንጌል ምዕራፍ አንድ ላይ ከቁጥር አንድ ላይ ምን ይላል? አሁን እዚህ ላይ ዮሐንስ ነው። እኔ ያልኩት እኮ ዮሐንስም በመጀመሪያው ቃል ነበር የሚለው እንመጣበታለን። ግን እሱን እየተናገረው ዮሐንስ ነው እንጂ ኢየሱስ አይደለም። እኔ ስለ ዮሐንስ ሳይሆን ጥያቄ ኢየሱስ፣ ያላለውን ነገር ነህ ስትሉት፣ ይህን ነውር አይሆንም ወይ? በሰው ላይ የሌለበትን ነገር መጨመር ነው። ጥያቄ ይህ እኮ የለውም እኮ ኢየሱስ ይህንን አላስተማርም። ገብቶሻል? ኢየሱስ ያለለበትን ነገር ነው እናንተ የጫናችሁበት ሰው። አንቺ ምንድን ነው የምታደርጊው? ጥናት አድርጊና ያንን ነገር ትክክል ነው ወይስ አይደለም የሚለውን ነገር ባይብልን እንደገና ብ እውነት ክርስቲያኖች እንደሚሉት ኢየሱስ ክርስቶስ መለኮታዊ ባህሪ ነበር ወይ፣ በባህሪ ነበረ ወይ? እንደዚሁም ደሞ መለኮታዊ አለው የለውም? እስኪ አንድ ስጭኝ። መለኮት መለኮት ባህሪ አለው እኮ ስጭኝ፣ አንድ አንድ መለኮታዊ ባህሪ እንደነበረው እሺ፣ መለኮታዊ ባህሪ ኢየሱስ ክርስቶስ አለው የለውም?